ትሩዝ በተሰኘው የማኅበራዊ መገናኛ ገጽ ፕሬዚዳንት ትራምፕ በሰሌዳቸው ላይ ባሰፈሩት ጽሑፍ በጋዛ የስልሳ ቀናት ተኩስ አቁም ለማድረግ በሚያስችሉ አስፈላጊ ቅድመ ሁኔታዎች ላይ እስራኤል ተስማምታለች። በዚሁ ጊዜ ውስጥም ጦርነቱን ከናካቴው ለማቆም እንዲቻል ከሚመለከታቸው ጋር ሁሉ አብረን እንሰራለንም ነው ያሉት የአሜሪካው ፕሬዝዳንት። ፕሬዝዳንቱ የተጨማሪ ሁለት ሀገራትን ስምም ጠሩም፣ ኳታርና ግብፅን። ሰላም እንዲመጣ ሁለቱ ሀገራት ከፍተኛ ጥረት አድርገዋል ካሉ በኋላም አሁን የቀረበውን የ60 ቀናት ተኩስ አቁም ሐማስ እንዲቀበል እኒሁ ኳታርና ግብፅ ምክረ ሐሳቡን ያቀርቡለታል ብለዋል። እናም ሐማስ ይህን ምክር ይቀበላል ብዬ ተስፋ አደርጋለሁ። ምክንያቱም ካልተቀበለ ግን ጥሩ አይሆንም፣ የሚዘግነው እጅግ አስከፊውን ዕጣ ይሆናል በማለት አሳስበዋል ፕሬዚዳንት ትራምፕ። በቢቢሲ ዘገባም ሐማስ ይህን ጥሪ ስለመቀበል አለመቀበሉ ገና አልታወቀም ያለ ሲሆን አልጀዚራ ደግሞ ከእስራኤልም ሆነ ከሐማስ በኩል እስካሁን ምንም አይነት ይፋ ምላሽ አልተሰጠም ሲል ዛሬ ማለዳውን ዘግቧል። ፕሬዚዳንት ትራምፕ ቃል በቃል እንዳሉት በእኔ እምነት ጠቅላይ ሚኒስትር ኔታንያሁ የጋዛው ግጭት እንዲያበቃ ፍላጎት አላቸውም። ይፈልጋል፣ ልንገራችሁ፣ እርሱ ኔታንያሁን ማለታቸው ነው። እርሱ ይፈልጋል። በሚቀጥለው ሳምንትም ተገናኝተን እንነጋገርበታለን ነው ያሉት። ከዋይት ሀውስ የወጡ መረጃዎች ይፋ እንዳደረጉት ከአምስት ቀናት በኋላ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን በማቅናት ከፕሬዚዳንት ትራምፕ ጋር ይነጋገራሉ ተብሎ ይጠበቃል ከወዲሁ ቀደም ብሎ ታዲያ የሚጠበቁ ንግግሮች ነበሩ። በተለይ ትናንት ማክሰኞው የእስራኤል የስትራቴጂካዊ ጉዳዮች ሚኒስትሩ ሮን ጀርመር ዋሽንግተን ውስጥ ከአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከምክትል ፕሬዚዳንት ጄዲ ቫንስ ጋር ይመክራሉ ተብሎ ይጠበቅ ነበር። ይሁንና ስለ መገናኘታቸው እስካሁን አልተሰማም ብሏል ቢቢሲ። አልጀዚራ በበኩሉ የእስራኤሉ መልእክተኛ ከተጠቀሱት የአሜሪካ ሹሞች ጋር ስለ መነጋገራቸው ነው የዘገበው። ፕሬዚዳንት ትራምፕ እስራኤል በአስፈላጊ ቅድመ ሁኔታዎቹ ላይ ተስማምታበታለች ያሉት የስልሳ ቀናት ተኩስ አቁም በእርግጥ ሐማስ ሲቀበለው የሆነ የሚለው ጥያቄ ለጉዳዩ ቅርበት ያላቸውን ሁሉ በሚያስጨንቅ ሁኔታ የሚያሳስብ ሆኗል። ምክንያቱም ከእስራኤል ባለሥልጣናት በኩል እየተሰጠ ያለው ማስጠንቀቂያ ከባድ ነውና። ዳኒ ዳነን በተባበሩት መንግስታት ድርጅት የእስራኤል አምባሳደር ናቸው። ለቢቢሲ ሲናገሩ እስራኤል ተኩስ አቁም እንዲደረግ ፍጹም መሻቷ ነው፣ ነገር ግን ሐማስ በድንጋይ ኳስ እየተጫወተ ነው። በተባበሩት መንግስታት ድርጅት የእስራኤሉ አምባሳደር ዳኒ ዳኖን ቀጠሉ። በሐማስ ላይ ግፊት እያደረግን ነው። እናም ወደ ንግግር ጠረጴዛ የማይመጣ ከሆነም ታጋቾቻችንን ለማስለቀቅ የሚኖረን ብቸኛ አማራጭ ያው እንግዲህ ከፍ ያለ ወታደራዊ ጫና ይሆናል ነው ያሉት። ጦርነቱ የሚያበቃውም የታገቱብን ተለቀው ወደ እናት ምድራቸው ከተመለሱ በኋላ ነው የሚሆነው ብለዋል። ሀምሳ የሚሆኑ እስራኤላውያን ታጋቾች አሁንም በሐማስ እጅ እንደሚገኙ መረጃዎች ያመላክታሉ ከእነዚህም ውስጥ ቢያንስ ሃያው በህይወት ያሉ ስለመሆናቸው ይነገራል። ከዚሁ ከቢቢሲ ጣቢያ ጋር ባለፈው ሳምንት ቆይታ አድርገው የነበሩ አንድ በስም ያልተጠቀሱ ከፍተኛ የሐማስ ባለሥልጣን እንዳሉት ከሆነ ተኩስ አቁም እንዲደረስና የታጋቾች መለቀቅም በተመለከተ ለመነጋገር ሸምጋዮች ከፍተኛ ጥረት በማድረግ ላይ ናቸው። ነገር ግን ከእስራኤል ጋር የነበረው ድርድር በነበረበት እንደተገታ ይገኛል። ፕሬዚዳንት ዶናልድ ትራምፕ አሁን እስራኤል ተቀበለችው ያሉት የ ስልሳ ቀናት ተኩስ አቁም ምን ረብ ይኖረው ይሆን ለሚለው ጥያቄ እርሳቸው ራሳቸው ምላሽ አላቸው። የ ስልሳ ቀናቱ የእፎይታ ጊዜ ሁለቱ ወገኖች ማለትም እስራኤልና ሐማስ ጦርነቱን ሙሉ በሙሉ ስለማስቀረት እንዲነጋገሩ ማስቻል ነው። የእርሳቸው የትራምፕ ስጋት ታዲያ ሐማስ ይህን ምክረ ሐሳብ አይቀበለው ይሆን የሚል ነው። እንደ እርሳቸው አባባል ሐማስ ይህን ምናልባትም የመጨረሻ የሆነ ምክረ ሐሳብ እንደሚቀበል ተስፋ ያደርጋሉ።